ብዙ አልተከራከርከው ወዲያው የተቀበልከው። እሱን ለመግደል ሳንጃ ገዝቼ ያለ ነጋ ነጋ ወንድምህን ለመግደል እኔ እኮ ነፍሰ ገዳይ ሰው ነበርኩ። በ1989 ዓመተ ምህረት የቃለ ህይወት ቤተክርስቲያን ያቃተፍ በውስጤ ያለው መግደል ግደል፣ ግደል በሰው አእምሮ ሲታስብ የሚኖር ሰውን ነበር። 18 ጥያቄ ነው የተጠየኩት። የጠየቀኝ ድንጋዩ ነው። አፍ የለም። በየትኛው አፍ ነው የሚጠይቀኝ አላውቅም። ስለ ኢሳ ጠየቀኝ

ሰላም ለእናንተ ይሁን ውድ ተመልካቾቻችን፣ ይህ የእኔ ቀን የተሰኘው መጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት እየተዘጋጀ የሚቀርብላችሁ ፕሮግራማችን ነው። በዛሬ በየኔ ቀን ዝግጅታችን ይዤላችሁ የቀረብኩት የተወደደ ወንጌል አገልጋይ ነው እና ዛሬ ከእሱ ጋር መልካም የሆነ ቆይታ ይኖረናል። በዛሬ በየኔ ቀን ዝግጅታችን ላይ ስለተገኘ ጥሪያችን አክብረ ስለመጣ በእውነት ከልብ እናመሰግናለን። እግዚአብሔር ይባርክ። እንደው የኋላ ታሪክ ስለሆነ መነሻ የምናደርገው የኋላው ካልነበረ የአሁኑ የለም ስለሚባል እንደው ወንጌ ላይ አብዶ በፊት ማን ነበረ የሚለውን ብታነሳልን ደስ ይለኛል። አመሰግናለሁ። እኔ ኦልሞስት ከዛሬ 17 ዓመት በፊት ወንጌ ላይ አልነበርኩም። ሌላ ቦታ የሌላው አስተማሪ ነበርኩኝ። የነበርኩት መስጂድ ውስጥ ነው እዛው ተወሰነ የቁርአንም ተማሪም አስተማሪውም ነበርኩ ማለት ነው። ቁርአን ብቻ ሳይሆን ሌሎችም ለእስልምና ትምህርቶች አስተምሄሮቶቹም ሲከታተል ነበርኩኝ። ከ1996 እስከ 2000 ዓ.ም ደግሞ ሌጋሊ እያስተማርኩ ነበር በአንድ መስጅድ። ይሄ ይመስላል። ዋው በጣም ደስ ይላል። እስቲ ታዲያ አሁን ጌታን እንዴት አገኘ? ጌታን ሳላገኝ በፊት ስለ ሃይማኖቴ በጣም ቀና ነበርኩ፣ የሚቀና ሰው ነበርኩኝ። የኔ ሃይማኖት በጣም ከፍ ብሎ በወረዳችን፣ በዞናችን፣ በሀገራችን ብሎም በአጉራችን ከፍ እንድል ነው እንትን ምኞት ከዚህም የተነሳ ትልቁ አላማዬ ክርስታኖቹ በአካባቢችን እንዳይኖሩ ሪል ነው። እኔን የሚያውቁኝ ያውቃሉ ማለት ነው። እዛ አካባቢ ይሄ ክርስታኖቹን የማጥፋት የምናጠፋው ግን በእንትን ሳይሆን በመጽሐፋቸው ቻሌንጅ እነሱን በማድረግ ይሄ ስለሆነ መጽሐፍ ቅዱስን በጣም የጠናው ነበር። ግን በሁለት ሺህ ዓመተ ምህረት ሳላስብ ኢየሱስ ወደ ቤታችን መጣ። አመጣጡ ምንድን ነው? አንድ ቀን አስተምሬው ኪታቡን አስተምሬ ልጆቼን ማለት ነው። ኦልሞስት ወደ ሦስት መቶ ሰባ አንድ ልጆች ነው ቁርአን የሚቀሩ ሦስት መቶ ሰባ አንድ ልጆች ማለት ትንሽ አይደለም ነው። እና እነሱን አስተምሬው ማታ ማታ ወደ ቤቴ ገባ ነበር። ግን በዛ ዕለት አንድ ቅዳሜ ነው፣ ይሁድ ማታ አስተምሬው እዛው አደርኩኝ። እዛው አድሬ ሌሊት 11 ሰዓት የሱቢህ ሰላት ሊደርስ ሲል አንድ ድንጋይ ወደ ኔ ይመጣል፣ በአጭር በህልሜ ነው ለሰው እንዲገባ ባህልሜ ድንጋዩ የኔ ጓደኛ ይመስላል፣ ግን ድንጋይ ነው። ከዚህ በፊት እንደምንታወቅ ነገር ነውና በአንድ ሜዳ ውስጥ እንገናኛለን። የተኛሁት መስጅድ ውስጥ፣ ከዛ ድንጋዩ ሆኔ ሜዳ ላይ ቁጭ ብልም ሜዳ የሚታወቅ ነው። ከመስጅዱ በስተፊት ያለው ሜዳ ነውና ጥያቄ ይጠይቀኛል። የመጀመሪያ ጥያቄ ሀል አእረፍተ ን ቁርአን ታውቃለህ ብሎ ጠየቀኝ። ነአም አነ አረፍት ጅዳ አውቃለሁ በደንብ አልኩት። ምታ ከሆነ የጀነት መንገድ ማንኖ ብሎ ጠየቀኝ። የጀነት መንገድ ደግሞ ነቢይ ላህ ሙሐመድ ሰላዋት ላ ወሰላሙ ረቢ አለይህ አልኩት። እሳቸው ኔ ቁርአን ውስጥ እኔ መንገድ ነኝ ብሎ አልወይ ብሎ ስል አዎ አልኩት። እስቲ አሳየን ስል ቁርአን ይዤ አለው ፈታትሼ ገለባ ብጬ አጣሁት። ላሳጥር፣ አስራ ስምንት ጥያቄ ነው የተጠየቅኩት። የጠየቀኝ ድንጋዩ ነው። አፍ የለም። በየትኛው አፍ ነው የሚጠይቀኝ አላውቅም። አሁን በአሁኑ ሆኜ ስለዛው ድንጋይ መናገር ይከብደኛል። ያ ዓለምና ይሄ ዓለም የተለያየ ስለሆነ ማለት አስራ ስምንት ጥያቄ ጠይቆኝ አንድም መልስ አጣሁለት። ስለ ዒሳ ጠየቀኝ ለእኔ በሚገባኝ፣ በኦሮምኛው፣ በአረብኛው መልስ አጣሁለት። ከዚህ በፊት ሲፎክር የነበረው ሁሉ ድንጋዩ ሲጠይቀኝ ግን አጣሁ። ከዛ እንዲህ አለኝ ድንጋዩ በመጨረሻው፣ ከዚህ በኋላ ያን መስጂድ ሄደህ የጨለማ መንገድ ታስተምርህና ወዮልህ አለኝ ድንጋዩ። እሺ ሲለኝ እሺ አልኩት። ከዛ ድንጋዩ ወደ ጥልቅ ገባ፣ ወደ ሰማይ ሄደ አላይም። እኔም ብንን ስል ለካ ሕልም ነው፣ እየተንቀጠቀጥኩኝ ነው። አላ ሆይ ምን መጣብኝ ዛሬ ብዬ በጣም ደንግጫለሁ። ድንጋዩ እኔ ኢየሱስ ነው አላለኝም፣ ምንም የነገረኝ ነገር የለም። ግን ውስጤን ብቻ አጥቦ ሄደ። ከዛ ምን እንደመጣብኝ ስላላወቅኩ ከመስጅዱ በስተጀርባ ሄጄ ውሃውን ወስጄ የእጅ ባትሪ ወስጄ ቁርአን ወስጄ ከመስጅድ በስተጀርባ ቁጭ ብዬ ማንበብ ጀመርኩት። በቃ የት ነበርኩ? አላህ ሆይ፣ እስከ ዛሬ እንዴት ይህን ሁሉ እንዴት አላወቅኩም ነበር ማለት ጀመርኩ። ጥያቄዎቹን አለማወቅህም ነው የጸጸጠ። አዎ

ታላቅ ወንድሜ በሰማንያ ሰባት አመተ ምህረት በጌታ ነሱ እኔ ታላቄ ታላቅ ወደ ቤቴ ሲሄድ ቤተሰቦቻችን ከጎረቤቶቻችን ጋር ቡና እየጠጡ ነው፣ በእኛ ቤት እኔ ህልሙ በጣም አስደንግጦኛል። አልወጣለኝም። ከዛ በሞኝነት ነገርኳቸው። ሌሊት አስራ አንድ ድንጋይ መተውብኝ፣ እንዲህ ጠይቆኝ ይህን ሁሉ ሊመልስ አልቻልኩም፣ ናምን ብዬ ነገርኩት። ወንድሜ ይገባዋል ላካ። ከዛ ምንድነው ያደረገኝ ወንድሜ እጄን ይዞኝ ወደ ራሱ ቤት ወሰደኝ። ሆነ ትንሽዬ ጎጆ ወይም ዛውያ የምትባላለች እና እዛ ወሰደኝና ወንድሜ እኔ እስከ ዛሬ ወንጌል አልነገርኩም። ጌታ እኔን ጠብቆኝ ስላጣሁ ራሱ ለአንተ ተገልጦልያል። አይ ጌታ አይደለም እኮ ድንጋዩ ሆነ የተገለጠልኝ። ጌታ አንተ የምትለው አይደለም እነግርሃለሁ፣ ያለ እሱ ድንጋዩ ራሱ ክርስቶስ እኮ ነው ወንድሜ አለ። ግንበኞች የናቁት እርሱ የማዕዘን ራስ ሆነ ይላል መጽሐፍ ቅዱስ፣ ታችኛውንም እላይኛውን ሁሉ የሚያስተሳስር ተብሎ ግን ግንበኞቹ የሚንቁ አንተም ሴት ንቆ ነበርክ እሱ ኢየሱስ እኮ ነው ሲለኝ ልጁን በጣም ጠላ ነበር ግን እሱ ስነገረኝ አሁን እየወደድኩ መጣ ታዲያ አሁን ጤንጤ ሆኛለሁ እንደብዬ ጠየቁ ነው ጤንጤ ያልሆንኩም ታዲያ ምንድን እንደሆነ ይሆንኩ አሁን የአል መሲሁ ተከታይ ሆነሃል ልጁ ስልጠና አልወሰደም ከምን አግኝቶ እንደነገረኝ ላውቅ እኮ ታዲያ አሁን ሊውጣ አትውጣ እዛ ቆይ እግዚአብሔር እስኪ ያወጣህ ድረስ እና በዚህ አይነት ከዛ ልጁ ጸለየልኝ ማንም ሳያውቅ ወንድሜ ብቻ ነው እናቴ አታውቅም፣ ሌሎች ወንድሞች አያውቁም። እኔ በጌታ ሆኜ ለአራት ወር ያህል እዛ ቆየሁኝ። ከዛ በኋላ ጌታ ሆይ ከዛ አውጣኝ አልኩት። ወጣው ሌላ ሀገር ጌታ በር ከፈተልኝ። እዚ አፍሪካ ሀገር እዚህ ጎረቤት እርኩኝ እዛው በመንፈስ ቅዱስ ተሞልቼ ተመለስኩ። ተመልሼ ቀጥታ ጥቁሩን መጽሐፍ ቅዱስ የኦሮመኛ ጥቁሩ መጽሐፍ ቅዱስ ይዤ ቸርች ገባው። ማንም መካሪ ስለሌለኝ ማለት የሚመክረኝ መንገድ የሚያሳየኝ ስላልነበር። በዛ አይነት ሁኔታ ነው እኔ ጌታን ያገኘሁ። ልሌቱ ገርም ነው በጣም እሱ ጌታ እንደሆነ ያ ድንጋይ ሲነግርክ ብዙ አልተከራከርከው ወዲያው የተቀበልከው ልጁን እራሱ የሚወደው እሱን ለመግደል ሳንጃ ገዝቼ ያለው እሱን ለመግደል ከከተማ ሌሊት ዘጠኝ ሰዓት ተነስቼ ገጠር የእሱን ቤት እና እሱን ለማቃጠል አብሮ ለማጥፋት እዛ ሲደርስ የሁለት ሰዓት ታኩል ነበር ጉዞ የሶስት ሰዓት ታኩል ነበር የጉዞ እዛ ሲደርስ አስራ ሁለት ሰዓት ሆነብኝ ነጋብ ወንድምህን ለመግደል ለማጥፋት ግን አሁን ሲነግረኝ እየወደድኩ የሚጠላውን ሰውዬው የወደድኩ መጣው ቀለል ያለው መልስ የሰጠኝ አንተ ጴንጤ ያለውን ከ የመሲሁ ተከታይ ሆነ ያል እንጂ ለእኔ ትልቁ መልስ ነው እሱኑ ዛሬ የተጠቀምኩ ነው እንትን የሚያደርገው ማለት ነው በጣም ይገርማል። እንደው ህይወትን ስታነጻጽረው ቀድሞ ከነበረ ህይወት እና ከጌታ በኋላ አሁን ያገኘው ህይወት ምን ይመስላል ምን ይመስላል ብል፣ በጣም ከባድ ነው ለመግለጽ። ቢያቆ ይሻለኝ ነበር። እንደም ለሰው አይናገርም ለራሴ ብቻ ኬስ ውስጥ አርጌ ራሴ ብቻ ብጠቀም ነበረ። ነገር ግን ተናገሩ ስለተባለ መናገር ግዴታ ነው። እኔ እኮ ነፍሰ ገዳይ ሰው ነበርኩ። በ1989 ዓመተ ምህረት የቃለ ህይወት ቤተክርስቲያን ያቃጠልኩ ሰው ከወንድሞች ከጎደኞች ጋር እንዳልኩህ ወንድሜን የገዛ ወንድሜን ለመግደል የጣርኩ ሰው ነበርኩ። አንድ ጊዜ መትቻ አለሁ እንዲሞት በውስጤ ያለው መግደል ግደል ግደል። እኔ እንደው እዛ በነበርኩ እንግዲህ የጌታ ጊዜ ሳይሆን አትሞትም እንጂ በሰው አይምሮ ሲታስብ የሚኖር ሰው አልነበርኩም። እረፍት የለሽ ነገር ግን አንድ ነገር ፈራ ነበር። ጃነት ለመግባት በጣም እጥር አለው። ሌሊቱን ሙሉ ኪታቡን እየቀራው በየአንድ ሐርፉ በአላህ ዘንድ አጅር አለው ስለሚባል አንድ ሐርፍ አንድ ፊደል አንድ ፊደል ካነበብኩ በአስር ነው የሚባዛል፣ ሚሊዮን ካነበብኩ ደግሞ በአስር ሚሊዮን ነው የሚባዛልህ ማለት ነው። ይሄን ሁሉ ሆኜ አንድ ጴንጤ መጠው በህል ደከልተል ጀና ጀነት ትገባለህ ብለው ሲጠኝም አላህ አለም ነው የምለው። እረፍት የለሽ ሰው ነበርኩ። ክርስቶስ ካገኘው እሱን ከአወኩ በኋላ አንደኛ ያገኘውት በእውነት የውስጤ እረፍት አረፍኩኝ። ስደት ኃይለኛ ነው ድብድብ ኃይለኛ ነው እስር ቤት ኃይለኛ ነው ለእኔ ምንም አይደለም። ነገር ግን ውስ ስለዚህ ማነጻፀርም አይቻልም፣ በጣም ይከብዳል። አሁን ያረፍኩት እረፍት ከዘኛ ጋር ሲታያይዝ በጭራሽ አይቻልም። አሪፍ ያለው ኢየሱስ እረፍቴ ነው። አሜን። ታሪክ ነው የነገርከኝና አሁን ምን ላይ ነው ያለው? አመሰግናለሁ። ጴጥሮስ ላይ እንደምል እንደምታውቁት ሁለተኛ ነው አንደኛ ጴጥሮስ ምዕራፍ ሁለት ላይ ያለውን ከቁጥር ዘጠኝ እንደምታውቁትላችሁ ከዛ ከድቅድቁ ጨለማ ሲያወጣኝ፣ አሁን ምን ላይ እንዳለው ይታወቃል። እንግዲህ ታላቅነቱን እየተናገርኩ በኢትዮጵያ የኔ ቢጤ ያሉበት ቦታ ሁሉ ጌታ እያዞሬ ይሄንኑ ወንድሞቼ እኔ የነበርኩበት ቦታ አሁን ያሉት ለእነሱ ይሄ ካሚሉ ል እንጂል ትልቁን ቡሽራህ የሚባል ቡሽራህ ማለት አስደሳች የሆነው ወንጌልን ለሌሎቹ እየተናገርኩ በዛውን ደግሞ መከራም እየተቀበልኩ ኢየሱስን በሞትና በሕይወት መካከል ብዙዎቹ ለብዙዎቹ እያደረስኩ ጌታ ይመስገን፣ ብዙዎች አሁን ወደ ጌታ መጥተዋል። ብዙዎች የኔ አብረን ድሮ እንደውም አብረን እዛ የነበርነው ነው የእኔ ጎደኞች አብረን ስንማር የነበር ነው። ያንን አሁን ብዙዎቹ መጥተዋል። ብዙዎቹ ክርስቶስን እየተናገሩ ነው። ስለ ክርስቶስ እያወሩ ነው። እና ለእነሱ በሚገባቸው ቋንቋ ሰዎች ጥቁሩን መጽሐፍ ቅዱስ ሲታሳየው በጣም ይጠላል። ስለዚህ ምንድን ነው የሚሻለው? እሱ ከሚገባው ተነስቶ ወደ እውነተኛ እንዲመጣ ያን ስራ ጌታ ራቶን እየሰራ ብዙዎቹ ስለዚህ ይህን ስራ ነው እየሰራ ያለው። ክርስቶስ እንደሚያድን ክርስቶስ ብርሃን እንደሆነ ክርስቶስ ሕይወት እንደሆነ ሀያት እንደሆነ ክራስ ክርስቶስ አስራጠል ጀነት እንደሆነ እየነገርኳቸው ብዙዎቹ ደግሞ እየሰሙ ነው። ሰምቶም እያመለጡ ያሉ ደግሞ ብዙዎች ናቸው። ጌታ ይባረክ። ይሄንን በጣም ትልቅ ነገር ነው። እግዚአብሔር ይባርክ። በመጨረሻ ጌታን ለማያውቁ ሰዎች ላልዳኑ ሰዎች በየትኛውም ሃይማኖት ውስጥ ሃይማኖት የለሽ ለሆኑ የምታስተላልፈው መልእክት፣ አንተ ከቀመስከው ካየኸው አንጻር ምን ትላቸዋለህ? አዎ ማር ከሩቁ ስትመለከተው አያምርም። ማሪን የቀመሰ ነው የሚያውቀው እንጂ ከሩቅ እጭ ትላለ ቆቅ ያደርጋል? ኢየሱስ ከማር በላይ ነው፣ ወንድሞቼ። እኔ ሂልሜ ትክክል አልነበረም፣ አስተሳሰቤ ትክክል አልነበረም፣ አመለካከቴ ትክክል አልነበርም። የሚያስበው ሀሳቦቹ ሁሉ ልክ አይደለም። ለካ ምንድነው ብዬ ሲያስብ በጨለማው ስላለው። እግዚአብሔር ልጁን ብርሃኑን ወደ ምድር ሲልክ ብርሃኑን ስላልተቀበልኩ ልክ የእስራኤል ሕዝብ ከግብፅ ምድር ሊወጡ ሲሉ ስንተኛው መቅሰፍት እንደሆነ ባላቅም አይ ቲንክ ስምንተኛ መሰለና በእስራኤላውያንና በግብጾች መካከል ድንበር አበጀው ለእስራኤላውያን ብርሃን ለግብፃውያን ደግሞ ጨለማ አደረገ። እነሱ በጨለማ እስራኤላውያን ደግሞ በብርሃን። ዛሬ እኛም ደግሞ በኪዳኑ በኩል በነሱ መካከል በመጣው በሥጋው በነሱ ዘር ሐረግ መካከል በመጣው በመሲሁ በኩል ከጨለማ ወደ ብርሃን ወጥተናል ወገኖቼ ክርስቶስ

ወፊ ቤይት አዲህ አቢህ መናዝራን ከሲራ በአባቴ ቤት ብዙ መኖሪያ አለ ብሎ የነገረን ክርስቶስ ባለሙሉ ተስፋ የምንጠብቀው ኢየሱስ፣ ኦርቶዶክሶቹም የሚጠብቁ ሙስሊሞች፣ እናንተም የምጠብቁት፣ አይሁዶቹም የሚጠብቁ ኢየሱስ፣ እሱን ተቀበሉ። ሪሊ እሱም ባገኛችሁ ጊዜ ህልማችሁ ይስተካከላል። ተስፋችሁ ይስተካከላል። አመለካከታችሁና አካሄዳችሁ ሁሉ ይስተካከላል። ኢየሱስን ባገኛችሁ ቀን ኢየሱስ ክርስቶስን ጌታ እንደሆነ በአፋችሁ በመሰከራችሁና እንደ ሞተ ከሙታን መካከል ደግሞ እንደተነሳ በልባችሁ ባመናችሁ ቀን አትጠራጠር፣ አንተ የአላህ ልጅ ነህ። እውነተኛ አማኝ እመጣለሁ ብሎ አለ ኢየሱስ። እኔ አሁን እየጠበኩት ነው። የሞተችን እናት ነው የምጠብቀው ወይስ ገበያ የሄደችው እናት ነው የምጠብቀው? የምትጠበቅ እናት የሞተች አይደለም፣ ሞታለች እና ኦልሬዲ። የምትጠበቅ እናት ገበያ የሄደችው ነው። ለምን እኛ ዱሮ እናቴ ጋባች ብልን እጃችን ዘንቤል ውስጥ አስገብተን አምጭ፣ ምን ይዘሽ መጣች። ኢየሱስ ይመጣል። ሞቶ መቃብር ውስጥ አልቆየም። በሶስተኛው ቀን ተነሳ። አሁን በአብ ቀኝ አለ። በመንፈሱ ደግሞ ከኛ ጋር አለ። በመለኮቱም ከኛ ጋር አለ። ስለ ኃጣታችንና ስለ በዳዳችን ሁሉ እየማለድልን። ጌታ ሆይ አጥፍቻለሁ፣ ይቅር በለኝ ሲል፣ እሱ ደግሞ የእኛ የኃጢአታችን መፈቂያ ሆነው በሰማይ አለ። መኖሩ ብቻ አይደለም ተመልሶም ይመጣል። የርጅኡ አይዳ ወሊዕጅል ያእኩዱ የእኩዱና ኢለይ ሊወስደን ሊቀበልን ይመጣል። የምትጠብቁት እኮ ማንም የለም ይመጣል፣ ተብላችሁ ይመጣል ብላችሁ የምትጠብቁት ኢየሱስን ብቻ ነው። ታዲያ እንደሚመጣ የምጠብቅ የሚጠብቅ ከሆነ ዛሬ ቶሎ አትቀበለውም? አታምነውም? ጌትነቱን አትመሰክርም? ሙቶ ከሙታን እንደተነሳ ቶሎ አትናገርም? ያለን ጊዜ አሁን አስራ አንደኛ ሰዓት ላይ አስራ ሁለተኛ ሲሞላው ደግሞ ጌም ኦቨር አልቋል። ተውባ የለም ይቅር በለኝ አሁን አምናለሁ ምናምን በሩ ዚግ

ህዝቡን እየለመነ ለአንድ መቶ ሀያ ዓመት ሁሉ እምቢ አሉ። ዝናብ ከሰማይ ከምድር ወጣ፣ አጥለቀለቃቸው። ስለዚህ እባካችሁ ክርስቶስ ስለእናንተ ደሙን በመስቀል ላይ አፍሷልና ደሙ ዛሬም ትኩስ ነውና ኑ ኢየሱስን አግኙ። ኑ ነጃውጡ፣ መንገድ ከመለመን ወደ መንገዱ ኑ።

ያኔ ክፉ ሥራችሁን ሁሉ ትተዋላችሁ፣ ታርፋላችሁ። ኢየሱስ ያሳርፋል። የመጨረሻ መጽሐፍ ቅዱስ እንዲህ ይላል። ማቴዎስ 12 ላይ ቁጥር 18 እንደምታውቁት፣ ሁላችሁ ሸክም የከበዳችሁ ሸክም የከበዳችሁ ሁሉ ወደ እኔ ኑ አሳርፋችኋለሁ ብለዋል። እኔ ኢየሱስን አግኝቼ በእውነት የዓለምንም ፍርሃት እናገራለሁ። ሁለተኛ ደግሞ አረፍኩ። እንደ እኔ ማረፍ የምትፈልጉ ሰዎች ኢየሱስን አገኘሁ እንዴት ነው ማግኘት ብላችሁ ከጠየቃችሁ፣ ሁለት ነገር ብቻ ማመን አለባችሁ። አንደኛ ጌትነታው ኢየሱስ ጌታዬ ነው ብለህ ማመን፣ ሁለተኛ ደግሞ ሞቶ እንዴት ሞቶ በመስቀል ላይ ሸክምህን ሁሉ ኃጢአትን ሁሉ እንደተሸከመልህ ከዛስ እንደ ሞተ ከሙታን መካከል እንደተነሳ ማመን። ሌሎቹ ቀላል። ይሄን ካሰብክ በቃ እሱ ሞቶ ተነስቷል፣ የኔ ጌታዬ ነው ካልክ አልቋል። ኢየሱስ ይቀበልሃል። ተባረኩ ይላል። አሜን። ጌታ ባርክ። ለመጸለይ ቢፈልጉ ንሳ መግባት ቢፈልጉ ዛሬ ጌታን መቀበል ቢወስዱ አብረው እንዲጸልዩ ሲፈልጉ አዎ አዎ አሁን ይሄንን ጌታ እቀበላለሁ፣ መዳን ይፈልጋለሁ፣ ስራዬን አውቋለሁ። እኔ ሌባ ነኝ፣ እኔ ጠጪ ሰካራም ነኝ፣ እኔ ዝሙተኛ ነኝ። ማንም የማያቅብኝ ጌታ ብቻ የሚያቅብኝ ኃጢአት በውስጤ ይቆረቁረኛል የምትል ሰዎቹ ካላችሁ፣ ይሄ ሸክም ነውና ይህ ሸክም እንድረገፍልህ ከፈለክ እጅህን ከፍ አድርግ ከኔ ጋር እንዲያድርጉት ከኔ ጋር ባሉት ጌታ ሆይ፣ አመሰግናለሁ። ልጅህን ኢየሱስን እንደላክልኝ እንደላክልኝ እሱም ለእኔ እንደሞተ ከሙታን መካከልም እንደተነሳ አምናለሁ። ጌታ ሆይ

አምኛለሁ። ስለተቀበልከኝ ስለተቀበልከኝ አመሰግናለሁ። በኢየሱስ ስም በኢየሱስ ስም አሜን አሜን። ይህን ካልክ አለቅ፣ ሰማይ ከፍት ነው። ሐቂቀታን አንተ የጀነት ልጅ ነህ። በረካ። እንግዲህ ተመልካቾቻችን ከወንጌላዊ አብዶ ጋር የነበረን ቆይታ ይህን ይመስል ነበረ። በቀጣይ ከሌላ እንግዳ ጋር አጠብቃችኋለሁ። እስከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም